እጅግ በርከት ያሉ ስፖርታዊ ጉዳዮች ዛሬ ከጠዋት ጀምሮ ሲሰሙ ነበር እና እነሱን ስፖርታዊ ጉዳዮች እያነሳሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ቆይታ አደርጋለው። ከመሸጋገሪያ በኋላ ተመልስን ስንመጣ የተለያዩ ርዕሰ ጉዳዮችን ስፖርታዊ ጉዳዮችን ማንቸስተር ዩናይትድ ቤት፣ አርሰናል፣ ሲቲ፣ ሊቨርፑል፣ ቼልሲ፣ ሪያል ማድሪድ፣ ባርሴሎና ቤት እየገባን የተለያዩ ስፖርታዊ ጉዳዮችን እያነሳሳን ቆይታን እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝነት ቆዩ። በአክብሮት ጋብዛለው። ቪዲዮአችንን ላይክ እያደረጋችሁ ከእኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው፣ ውድ ቤተሰቦቻችን። የዋሊያዎቹ ተጫዋች በኦማን ሊግ ጎል ማስቆጠር ችሏል። በኦማን ሊግ እየተጫወተ የሚገኘው የዋሊያዎቹ የመሀል ሜዳ ተጫዋች የሆነው ከነአን ማርክነህ የመጀመሪያ ጎሉን ትናንትና ለክለቡ ማስቆጠር ችሏል። እንግዲህ በሊቢያ ሊግም በነበረበት ጊዜም ጥሩ የጎል ማስቆጠር ሪከርዶች እንደነበሩት ይታወሳል። ወደ ኦማን ሊግ ካመራ በኋላ ትናንትና የመጀመሪያ ማስቆጠር ችሏል። ከነአን ማርክነህ ቡርኑ እንግዲህ ትላንትና በጄቱር ካፕ ኢብሪን በተባለ ክለብ ላይ አራት ለዜሮ በሆነ ውጤት ድልን ሲያገኝ ለቡርኑ አንድ ጎል ማስቆጠር የቻለበትን አጋጣሚ ነው በትላንትና ዕለት እየተመለከት ነው። ቡርኑም ጨዋታውን አራት ለዜሮ በሆነ ውጤት ነው ማሸነፍ የቻለው። ከነአን ማርክነህ ቡርኑን ከተቀላቀለ በኋላ ባደረጋቸው ያለፉት ሶስት ጨዋታዎች ላይ በቋሚነት ተሰልፈው መጫወት ችሏል። ትናንትና ደግሞ የመጀመሪያ ጎሉን ማስቆጠር የቻለበትን አጋጣሚ ነው የተመለከት ነው። ሌላኛው ከኢትዮጵያ ብሔራዊ ቡድን ከዋሊያዎቹ ጋር የተያዘ አንድ መረጃን እናንሳ። የኢትዮጵያ ብሔራዊ ቡድን ተጋጣሚ ስብስቧን ይፋ አድርጋለች። የቡርኪና ፋሶ ብሔራዊ ቡድን በቀጣይ ከሴራ ሊዮን እና ከኢትዮጵያ ጋር ላለበት የዓለም ዋንጫ የማጣሪያ ጨዋታ ስብስቡን ይፋ አድርጓል። በስብስብ ውስጥም የሰንደርላንዱ ተጫዋች የሆነው ቤርትራን ትራወሮይ፣ የብሬንፈርዱ ዳንጎ ኦታራ፣ የባየር ሌቨርኩዘኑ ኤድመንደን ታፕሶባን ጨምሮ ሌሎች ጥሩ የሚባሉ ተጫዋቾችን አካተዋል። በፕሪሚየር ሊግ የሚጫወቱ ሁለት ተጫዋቾችን አካተዋል። የቡርኪና ፋሶ ብሔራዊ ቡድን ከኢትዮጵያ ጋር ጨዋታውን ያደርጋል። የቡርኪና ፋሶና የኢትዮጵያ ብሔራዊ ቡድን ጨዋታ ጥቅምት ሶስት ዕለተ ሰኞ 2018 ዓም ላይ እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው የዓለም ዋንጫ የማጣሪያ ጨዋታዎች ናቸው። ምንም እንኳን የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ የማለፍ ምንም አይነት እድል ባይኖረውም ነገር ግን ሁለት ቀሪ ጨዋታዎች ይቀራሉ በምድቡ ላይና እነዛን ጨዋታዎች እንደሚያደርግ ይታወቃል። ሰኞ ደግሞ ጥቅምት ሶስት ላይ የኢትዮጵያ ብሔራዊ ቡድን ከቡርኪና ፋሶ ብሔራዊ ቡድን ጋር የሚያደርገው ጨዋታ በርካቶች በጉጉት የሚጠብቁት ነው። ወደ ውጭ አገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። በማንቸስተር ዩናይትድ በኩል የተለያዩ ጉዳዮች እየተነሱ ይገኛሉ። ከነዚህ መካከል አንድ በጣም ታዳጊ ተስፈኛ ተጫዋች በማንቸስተር ዩናይትድ ወደፊት ትልቅ ነገር ሊኖረው እንደሚችል የሚያሳይ አይነት ፐርፎርማንስን በታዳጊዎች ቡድን እያሳየ ይገኛል። ስለዚህ ተጫዋች ከዚህ በፊትም በተደጋጋሚ ገልጸንላችሁ እናውቃለን። ይህ ተጫዋች ጄጄ ጋብርኤል ይባላል። ሩበን አሞሪም የዚህን ተጫዋች እንቅስቃሴዎችንም ሲመለከት እንደነበር ነው ዘገባዎች የሚጠቁሙት። የማንቸስተር ዩናይትድ የውስጥ ሰዎች እንደሚናገሩት ከሆነ ከሩበን አሞሪም ጋር በመሆን የተስፈኛውን ተጫዋች ጆሴፍ ጋብርኤል ወይም ጄጄ ጋብርኤልን የወደፊት እጣፈንታ ዙሪያ ውይይቶች እየተደረጉ እንዳለ ነው ዘገባዎች የሚያሳዩት። በጣም ተስፈኛ ታዳጊ እንደሆነ እያሳየ ነው። በታዳጊዎች ውድድር ላይም ከፍተኛ ግብ አስቆጣሪ ከሆኑ ተጫዋቾች መካከል አንደኛው እንደሆነ እየተገለጸ ነው እና ገና ታዳጊ የሚባል አይነት ተጫዋች ነው። ሩበን አሞሪም በቅድመ ውድድር ዘመን ጨዋታዎች፣ ልምምዶች ላይም ጄጄ ጋብሪኤል ሲያደርግ የነበረውን እንቅስቃሴ የተለያዩ ምስሎችን የተመለከተ ሲሆን ባየው ነገርም በጣም እንደተገረመበት ጭምር ነው እየተገለጸ የሚገኘው። በውይይቱ ላይም ሩበን አሞሪም ይህንን ወጣት ተጫዋችም እድገቱን በመገምገም በዋናው የልምምድ ክፍለ ጊዜዎች ላይ መመልከት እንደሚፈልግና ወደ ዋናው ቡድን መጥቶ አብሮ ልምምዶችን እንዲሰራ ጭምር ፍላጎቶች እንዳላቸው ነው ሜል ስፖርት የተባለው የመረጃ ምንጭ እየገለጸ የሚገኘው ሜል ስፖርት ግን ይህንን መረጃ ብቻ አይደለም የሚያወጣው። ባርሴሎና ጄጄ ጋብሪያልን ልክ እንደ ላሚን ያማል የሚመለከቱት አይነት ተጫዋች እንደሆነ ነው የሚገለጸው። ወደፊት ተጫዋቹን የግላቸው ለማድረግም ትልቅ ፍላጎት እንዳላቸው ይነገራል ባርሴሎናዎች የዚህን ተጫዋች የዚህን ታዳጊ ኮከብ ተጫዋች ወደፊት እድገትንም በደንብ እየተከታተሉ እንደሆነና ምናልባት እድሉን የሚያገኙ ከሆነ ጄጄ ጋብሪኤልን የማስፈረም ትልቅ ፍላጎት እንዳላቸው ይገለጻል ጄጄን የሚመለከቱት ልክ አሁን ላሚን ያማል እያደረገ እንደሚገኙ አይነት ነገር ወደፊት ማድረግ የሚችል አይነት ድንቅ ተሰጦ ያለው ተጫዋች አድርገው ይመለከቱታል ነገር ግን ሜል ስፖርት እንደተናገረው ከሆነም ባርሴሎና ብቻ አይደለም የዚህ ተጫዋች አድናቂ የጀርመኑ ክለብ የሆነው ባየር ሚኒክም የዚህ ተጫዋች አድናቂ እንደሆነና ምናልባት ማንቸስተር ዩናይትድ የሚሸጥበት መንገድን ካገኙ እነዚህ ሁለት ክለቦች የስፔኑ ባርሴሎናና የጀርመኑ ባየር ሚኒክ ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ሊያደርጉ እንደሚችሉ እየተገለጸ ነው። ነገር ግን ማንቸስተር ዩናይትድ ይህንን ታዳጊ ኮኮብ ግን አሳልፎ ይሰጣል ተብሎ አይጠበቅም። በተለይ አሰልጣኝ ሩበን አሞሪም በዚህ ቡድን ውስጥ ሊመለከቱት የሚፈልጉት አይነት ታዳጊ ተጫዋች እንደሆነ እየተገለጸ ይገኛል ና በዚህ ቡድን እቅድ ውስጥም ይኖራል ተብሎ እንደሚታሰብ ዘገባዎች ያሳያሉ። እንዳለመታደል ሆኖ ጄጄ ጋብርኤል እድሜው ገና በመሆኑ ምክንያት በዚህ ውድድር ዘመን ለዋናው ቡድን ሲጫወት እንደማንመለከተው ነው ዘገባዎች የሚያሳዩት። የዚህ ተጫዋች እድሜ አስራ አራት ዓመት አካባቢ ነው እና ይህንን ተጫዋች በዋናው ቡድን መመልከት አይቻልም እንጂ በጣም ድንቅ ተሰጥቶ እንዳለው ግን በርካቶች ያነሳሉ። ከእድሜው ጋር በተያዘም በዋናው ቡድን ውስጥ መሰለፍ አይችልም። ሆኖም ግን ይህ እንግዲህ የማንቸስተር ዩናይትድ የታዳጊ እድገቱን ለማፋጠን እቅሮችን ከማውጣት እንዳልገደቡት ነው ማንቸስተር ዩናይትድ የሚነገረው። እንደ ሜል ስፖርት ዘገባ ከሆነ ሩበን አሞሪም ጄጄ ጋብሪየልን ገምግመውታል። በዚህም ደግሞ በቀጣዮቹ ጊዜያት የዋናው ቡድን ልምምድ ላይ ይቀላቀላል ተብሎ እንደሚጠበቅ ነው። መረጃዎች የሚያሳዩት ባየር ሚኒክ ና ባርሴሎና ጄጄ ጋብሪኤልን ከአምስት ዓመታት በላይም ሲከታተሉት ቢቆዩም ተጫዋቹ ግን አሁን ላይ በማንቸስተር ዩናይትድ እንደሚቆይ ነው የሚነገረው። አስራ ስድስት ዓመት እስኪ ሞላው ድረስም ሊያስፈርሙት እንደማይችሉ ይታወቃል። የተጫዋች ና አሁንም በማንቸስተር ዩናይትድ ቤት መቆየትን ምርጫው ያደርጋል። በማንቸስተርም ትልቅ ተስፋ አላቸው ተብለው ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ ነው እየተገለጸ የሚገኘው። ሰሞኑን ማንቸስተር ዩናይትድ ታዳጊ ተጫዋቾች ላይ በጣም በትልቁ እየሰራ እንደሚገኝ ዘገባዎች እየወጡም ይገኛሉ። ከነዚህ መካከል አንደኛው ክሪስቲያን አሮስኮ የተባለ ተጫዋች ወደ ማንቸስተር ዩናይትድ መቀላቀሉ እየተሰማ ይገኛል። ፋብሪዚዮ ሮማኖም ሂርዊጎ የሚለው እንግዲህ ነገሩ ናረጋግጦታል ክሪስቲያን አሮስኮ ወደ ማንቸስተር ዩናይትድ ከስምምነት እንደተደረሰና ዝውውሩም እንደተጠናቀቀ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ኮሎምቢያዊው ታዳጊ አሮስኮ 18 ዓመት ሲሞላው ደግሞ ማንቸስተር ዩናይትድን የሚቀላቀል ተጫዋች እንደሆነ ነው የተረጋገጠው። አሁን ለ17 ዓመቱ ነው የተጫዋች የ17 ዓመቱ ታዳጊ አሮስኮ ላይ ከጀርመን እና ከፈረንሳይ ክለቦች ፍላጎት ቢኖርም ታዳጊው ግን ለሙከራ እንግዲህ ካሪንግተንን ከረገጠ በኋላ ያለማመንታትም ማንቸስተር ዩናይትድን መምረጡ የሚያሳዩ መረጃዎች ናቸው የወጡት። ክሪስቲያን አሮስኮ የኮሎምቢያ ከ17 ዓመት በታች ብሔራዊ ቡድን አምበል በመሆንም ባሳየው እንቅስቃሴ በብዙዎች ዘንድም ሙገሳን ተችሏል። በተጨማሪም ክሪስቲያን አሮስኮ ለወዳጆቹ ህልም ደግሞ ኦልድ ትራፎርድ ላይ መጫወት እንደሆነ ጭምር እንደነገራቸው የሚያሳዩ ሪፖርቶች አሉ። ተጫዋቹ 18 ዓመት ሲሞላውም ኦልትራፎርድ ይመጣል ተብሎ ይታሰባል። በተለይ እንግዲህ ቀጣዩ ሞይስ ካይሲሮ እያሉ በርካቶች እየጠሩት ይገኛሉ። ኮሎምቢያዊ ነው። ተመሳሳይ አይነት የጨዋታ ባህርያት አሉት። እንዲሁ ደግሞ በተከላካይ አማካይ ቦታ ላይ ነው የሚጫወተውና አዲሱ ሞይስ ካይሴዶ እያሉ በርካቶች እየጠሩት ይገኛሉ። ተጫዋቹም እንግዲህ ለሙከራ ካሪንግተን መጥቶ ነበር ና በዚህም በካሪንግተን በጣም ደስተኛ እንደሆነ ና ወደ ማንቸስተር ዩናይትድ መጫወት እንደሚፈልግም ከተናገረ በኋላ አሁን ላይ በማንቸስተር ዩናይትድ መፈረሙ ተረጋግጧል። ልክ 18 ዓመት ሲሞላው ደግሞ ይህንን ክለብ ይቀላቀላል ተብሎ ነው የሚታሰበው። ኬቨን ደብሮይና ስለ ራስሙስ ሆይለንድ ሀሳቡን ሰጥቷል። አኔ እንደማስባው ከሆነ እሱ በጣም ያደገ እና ከሃላንድ ጋር በጣም ተመሳሳይ የሆኑ ባህሪያቶች አሉት። ሁለቱም ከጥልቅ በመነሳት ማጥቃትን የሚወዱ አይነት ተጫዋቾች ናቸው። ሆይላንድ ብዙ ጊዜ ኳሱን ከኛ ጋር ለመጫወት ወደ ኋላ ይመጣል። እሱ የሚያስፈልገው ክፍተቶችን በብዙ ጊዜ ማጥቃቱ ላይ ነው፣ ምክንያቱም እሱ ግቦችን ማስቆጠር ይችላል። ይህ ደግሞ ትልቅ ተጽዕኖ ፈጣሪም እንዲሆን ያደርገባል ሲልም ጭምር ነው ኬቨን ደብሮይና ስለ ራስመስ ወይለንድ የተናገረው ራስመስ ወይለን ትላንትና ናፖሊ ከስፖርቲንግ ሊዝበን ጋር በነበረው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ሁለት ቆንጆ የሚባሉ ጎሎችን ማስቆጠሩ ይታወሳል። ሁለቱንም ኳሶች ደግሞ ያቀበለው ኬቨን ደብሮይና ነው። ራስመስ ወይለንድም ጥያቄ ቀርቦለት ነበር፣ የኬቨን ደብሮይና አሲስቶች እንዴት ናቸው? የሚል አይነት ጥያቄ ቀርቦለት ነበር እና ለምን ኤርሊንግ ብሮታላንድ ይህንን ያክል ግቦችን እንደሚያስቆጥር አሁን የተረዳሁት ኬቨን ደብሮይና ከኋላው ስላለ ነው ሲል ጭምር ሀሳቡን ሰጥቷልና በትናንትናው ጨዋታ ላይ ሁለት ቆንጆ ጎሎችን አስቆጥሯል። ሁለቱም አሲስት የተደረገለት በኬቨን ደብሮይና ነውና ኬቨን ደብሮይና መሻሻል የሚችል በጣም ጥሩ ተጫዋች ነው። ከሀላንድ ጋር የሚያመሳሰለውን በጣም ብዙ ነገራቶች ያሉት ሲል ራስመስ ሆይለንድን አሞካጅቶታል። ማንቸስተር ዩናይትድ ባለፉት ጥቂት ዓመታት በተለይ ከአሰልጣኝ ሰር አሌክስ አንደር ቻፕማን ፈርጉሰን መልቀቅ በኋላ በርከት ያሉ አሰልጣኞችን ማሰናበታቸው ይታወቃል። አንደኛው ለውጤት መጥፋቱም ይሄኛው እንደ ምክንያትነት ይነሳል። ምክንያት ከተባለም እንግዲህ አሰልጣኞችን ቶሎ ቶሎ መቀየርም ቡድንን ቶሎ እንዳይገነባ ለማድረግም እንቅፋቶች እንደሚሆኑ ምንም ጥያቄ የለውም። ማንቸስተር ዩናይትድም በርከት ያሉ አሰልጣኞችን አሰናብተዋል ከሰር አሌክሳንደር ቻፕማን ፈርጉሰን መልቀቅ በኋላ በተለይም ከሰር አሌክስ መልቀቅ በኋላ ወደ ስኬቱ የሚመልሱ አሰልጣኝን ያጣው ዩናይትድ ከ2013 ጀምሮ ለአሰልጣኞች ስንብት ሀምሳ ሁለት ነጥብ አራት ሚሊየን ፓውንድ እንደከፈለም የሚያሳዩ ቁጥሮች ናቸው ይፋ የተደረጉት። ክለቡ ከ2013 ጀምሮ በቋሚነት አምስት አሰልጣኞችን በጊዜያዊነት ደግሞ አንድ አሰልጣኝ በድምሩ ስድስት አሰልጣኞችን ቀጥሮ ሁሉንም ሲያሰናበት ከራልፍ ራንግኒክ ውጪ ለአምስቱ ቋሚ አሰልጣኞች ካሳ ከፍሎን ያሰናበታቸው ሌሎቹ አሰልጣኞች አምስቱ ከተሰናበቱት አምስቱ አሰልጣኞች ካሳ ተክፍሏቸው ነው አምስቱም የተሰናበቱት። ራልፍ ራኒክ ብቻ ነው እንግዲህ ካሰልጣኞች ካሳ ተከፍሎት ያልተሰናበተው ብቸኛው አሰልጣኝ። እንግዲህ ከሰር አሌክሳንደር ቻማን ፈርጉሰን መልቀቅ በኋላ የአሰልጣኝነት መንበሩን ይዞት የነበረው ያኔ እንደውም ዘ ቹዝን ዋን ተብሎ ሲጠራ የነበረው ዴቪድ ሞይስ ነው። 4.9 ሚሊየን ፓውንድ ካሳ ተከፍሎት ነው ከማንቸስተር ዩናይትድ የወጣው ከዛ በተጨማሪ ደግሞ ልዊ ቫን ሃል ስምንት ነጥብ አራት ሚሊዮን ፓውንድ ተከፍሎት ከዚህ ክለብ ለቋል። ጆዜ ሞሪኒዮ 19.6 ሚሊየን ፓውንድ ተከፍሎታል በካሳ መልክ። ኦሌ ጉነር ሶልሻየር 9.1 ሚሊየን ፓውንድ ተከፍሎት ነው ክለቡን የለቀቀው። ኤሪክ ቴንሃግ ደግሞ 10.4 ሚሊዮን ፓውንድ ተከፍሎት ነው ይህንን ክለብ እንደለቀቀም የሚታወሰው። አሁን ላይ ያለው አሰልጣኝ ሩበን አሞሪምም ከመልቀቅ ጋር በጣም በትልቁ ስሙ እየተነሳ እንደሆነ ይታወቃልና ምን በርካቶች ይህ አሰልጣኝ ሊሰናበት ይችላል ብለው ግምቶቻቸውን እያስቀመጡ ይገኛሉ። ምናልባት አሰልጣኝ ሩበን አሞሪም የሚሰናበት ከሆነ በኢኒዮሶች ትዕዛዝ 12.4 ሚሊዮን ፓውንድ እንዲከፈለው አንቀጹ ላይ የግዴታ የተቀመጠ ነገር አለ። ምናልባት አሰልጣኙ ራሱ ለመልቀቅ ጥያቄዎችን ካላቀረበ በስተቀር ማንቸስተር ዩናይትድ እንደሚባለው ይህንን አሰልጣኝ የሚያሰናብተው ከሆነ 12.4 ሚሊየን ፓውንድ ካሳዎችን መክፈል ይጠበቅባቸዋል ተብሎ ነው የሚታሰበው። እንደ ምንጮች ዘገባ ከሆነ ደግሞ ምናልባት ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን ማሰናበት ከሆነ በርከት ያሉ አሰልጣኞች በማንቸስተር ዩናይትድ እቅድ ውስጥ እንዳሉ ይነገራል። በርከት ያሉ ስሞችን ሰምተናል። ከነዚህ መካከል የክሪስታል ፓላስ ኦሊቨር ግላርሰን አንደኛው ነው። ነገር ግን ከሳቸው ውጭ ግን ሌሎች በርከት ያሉ ስሞች አሉ። ሻቪ ሄርናንዴስ ስሙ እየተነሳ ይገኛል። ጋሬት ሳውዝጌት፣ አንቶኒ ኢራኦላ፣ ፋቢያን ሆርዝሌር በትልቁ በርከት ያሉ ስሞችን ሰምተናል። ነገር ግን ኦሊቨር ግላርሰን ስሙ ይነሳል እና ሩበን አሞሪምን መተካት ከሚችሉ እጩዎች መካከል አንደኛው ተደርጎ ነው የሚታየው። በተጨማሪም በክሪስታል ፓላስ ጋርም ቅርበት ያላቸው ምንጮች እንደገለጹት ከሆነ አውስትራሊያዊው የ51 ዓመቱ አሰልጣኝ በክሪስታል ፓላስ የመቆየት እድላቸው አነስተኛ እንደሆነ ነው እየተጠቆመ የሚገኘው ምክንያቱም በዝውውር መስኮቱ ላይም ክሪስታል ፓላስ እንደሚፈልጉት እንቅስቃሴዎችን እያደረገላቸው አይገኝም። እንደውም ኮከብ የሚባሉ ተጫዋቾቻቸውን በየዓመቱ እየለቀቀ ነው። ሚኬል ኦሊስ የለቀቀባቸው፣ ከዛም ኤብሪች ኤዜ ለቋል። በቀጣይ ደግሞ ምናልባት እንግዲህ የተከላካይ ስፍራ ተጫዋች የሆነ ማርክ ጎሂ፣ የአማካይ ስፍራ ተጫዋች የሆነው አደም ዋርተንም ክለቡን ለቀው ሊወጡ የሚችሉበት ሰፊ ድል እንዳለ ይነገራል። ከዛ ውጭ ግን ክለቡ ላይ የተጨመረላቸው በጣም ትልቅ የሚባል ዝውውር የለም ና በዚህ ብስጭት ውስጥ እንደገቡ ሲነገር እንደነበረ እናስታውሳለን። በዚህ ምክንያት ምናልባት ክሪስታል ፓላስን ሊለቁ የሚችሉበት እድል እንዳለም ይገለጻል። ና ማንቸስተር ዩናይትድ ምናልባት አሰልጣኝ ሩበን አሞሪምን አሰናብቶ ይህንን አሰልጣኝ ለመቅጠር ጥያቄዎችን የሚያቀርብላቸው ከሆነ አይናቸውን ሳያሹ ማንቸስተር ዩናይትድን ሊረከቡ የሚችሉበት እድል እንዳለ ነው እየተገለጸም የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ የምናደርስበት ሰዓት ላይ እንገኛለን ውድ ቤተሰቦቻችን። ከአርሰናል ጋርም በርከት ያሉ የስፖርታዊ ጉዳዮች እየተነሱ ይገኛሉ። አርቴታ ስለ ሶስት መቶኛው የአርሰናል ጨዋታ ጥያቄ ቀርቦለት ነበር። ጋዜጠኛው ምን ይለዋል? በሳምንቱ መጨረሻ ከዌስትሃም ዩናይትድ ጋር በሚደረገው ጨዋታ አርሰናልን የምትመራበት ሶስት መቶኛ ጨዋታ ይሆን ካለ እና ከዚህ ጨዋታ ጋር በተያያዘ ከ ሶስት መቶኛ ጨዋታ ጋር በተያያዘ የምትሰጠው ምን አይነት አስተያየት አለ ሲል ጥያቄ ያቀርብለታል ሚኬል አርቴታም ይናገራል አላውቅም ነበር ለዚህ እግር ኳስ ክለብ ብዙ ጨዋታዎች ናቸው በጣም የከበርኩኝ እንደሆንኩኝ ይሰማኛል። እናም ለዚህን ያክል ጊዜ ደግሞ እንድቆይ ለፈቀዱልኝ ለሁሉም ሰዎች ከፍተኛ ምስጋናም ይሰማኛል ሲልም ጭምር ነው ሀሳቡን የሰጠውና በአርሰናል ቤት 300 ጨዋታዎችን መምራት እጅግ በጣም ድንቅ ጊዜ ነው ሲልም ጭምር ነው አሰልጣኝ ሚኬል አርቴታ እየተናገረ የሚገኘው ሌላኛው አሰልጣኝ ሚኬል አርቴታ የተናገረው ከቪክተር ዮኬሬሽ ጋር የተያዘ ሀሳብ ነው። እኔ የማስተውለው በየጨዋታው የተሻሉና የተሻሉ ስራዎችን እየሰራ መሆኑን ነው። በአጠቃላይ ያሳየው ብቃት ልዩ ነበር። ጎል እንዲያስቆጥር እንፈልጋለን። ነገር ግን ይህንን ካላደረገ ደግሞ ቢያንስ ለቡድኑ እንደሚያደርገው ሁሉንም ነገር ለማድረግ ብዙ ነገር እየረዳ እንደሆነ ጭምር እየተመለከትኩኝ ነው ሲል ጭምር ነው ሀሳቡ ነው የሰጠው። ቪክተር ዮኬሬሽ ባለፉት ጨዋታዎች ላይ ጎል ማስቆጠር አልቻለም እንጂ ለቡድኑ ጥሩ እንቅስቃሴዎችን እያደረገ እንደሆነ እየተመለከተ ነው። በትናንትናው ጨዋታ ላይም አንዳንድ አጋጣሚዎች ላይ ጎሎችን የማስቆጠር ጉጉት እንዳሉት ያሳያል። ከዛ በተጨማሪ ግን ኳሶችን ከመሀል ሜዳ ጀምሮ ጭምር እየገፋም የሚገባባቸው አጋጣሚዎችን ተመልክተናል። በተለይ ደግሞ ጋብሪኤል ማርቲኔሊ ያስቆጠረው ጎልም ደግሞ ለጥቂት በቪክተር ዮኬሬሽ አማካኝነት ሊቆጠር የነበረ ኳስ እንደነበረ እናስታውሳለን። የግቡን ቋሚ መልሳ ነው ጋብሪኤል ማርቲኔሊ ሲመለስ ኳስና መረብን ያገናኘውና በርካቶች ከልጁ ሳይኮሎጂ ጋር የተወሰኑ ነገሮች እንዳይፈጠሩ ተጫዋቹ ቶሎ ጎል ማስቆጠር አለበት የሚሉ አይነት ሀሳቦችን እያጋሩ ነው። ነገር ግን ተጫዋቹ ሜዳ ላይ ጥሩ ነገሮችን እየሰጠ እንደሚገኝ ነው አሰልጣኝ ሚኬል አርቴታ የተናገረው። በቀጣዮቹ ጨዋታዎች ላይም ጎል እንዲያስቆጠረ እንረዷለን፣ ነገር ግን ጎል ባያስቆጥረም በጣም ጥሩ የሚባሉ እንቅስቃሴዎችን በየቀኑ የተሻሻሉ ነገሮችን ለሜዳ ላይ እያሳየን ይገኛል ሲል ነው አሰልጣኝ ሚካኤል አርቴታ ከቪክተር ዮኬሬሽ ጋር በተያዘ ሀሳቡን የሰጠው። ሌላኛው ከዚሁ ተጫዋች ጋር በተያዘ ሀሳቡን የሰጠው ጋብሪኤል ማርቲኔሊ ነው። ቪክተር ዮኬሬሽ ከ30 እና 40 ጎሎችን ማስቆጠር እንዲችል የቻልነውን ሁሉ ኳስ ማቀበል ይኖርብናል ሲል ነው ጋብሪኤል ማርቲኔሊ የተናገረው። ትናንትና ያስቆጠርኩት ጎልም መጀመሪያ እስክትቆጠር ድረስ ጠብቄ ነበር ቪክተር ዮኬሬሽ የመታት ኳስ ጎል እስክትሆን ድረስ ወይም ደግሞ እስኪወሰን ድረስ ወይም ደግሞ መጨረሻውን እስካየው ድረስ እየጠበቅኩት ነበር ነገር ግን የግቡን ቋሚ መልሶ መቶት ሲመለስ ግን ማስቆጠር ነበረብኝና እንያስቆጠረዋለሁ ነገር ግን ቪክተር ዮኬሬሽ ጎል እንዲያስቆጠር በአመት ሰላሳና አርባ ጎሎችን እንዲያስቆጥር ግን ሁላችንም ልንረዳው ይገባል አሲስቶችንም ልናደርግለት ይገባል ሲልም ጭምር ነው ጋብሪኤል ማርቲኔሊ ሀሳቡን እየሰጠም የሚገኘው ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ፔፕ ጓርዲዮላ ይናገራል በጣም ጥሩ ጨዋታ ነበረን ትላንትና ምሽት ያደረግ ነው ብዙ የጎል ድሎችን ፈጥረናል። እንዳለመታደል ሆኖ ግን በጨዋታው መጨረሻ ላይ ፍትሐዊ ያልሆነ የፍጹም ቅጣት ምት ተሰጥቶብናል ሲል ይናገራል አሰልጣኝ ፔፕ ጓርዲዮላ። ኒኮ ጎንዛሌስ በመጀመሪያ ኳሱን የነካበት መንገድ ሆን ተብሎ የተደረገ ሳይሆን ያልታሰበ እንደነበር ግልጽ ነበር። ነገር ግን ብቻ ዳኞች የምናገረው ነገር የለኝም እንጂ የትላንትናው የፍጹም ቅጣት ምት ግን የማያሰጥ ነው ሲልም ጭምር ነው የተናገረው። ሌላኛው የክለቡ ካፕቴን የሆነው በርናርዶ ሲልቫም ከዚህ ሀሳብ ጋር የተያያዘ አንድ ሀሳቡን አጋርተዋል። በርናርዶ ሲልቫ ሲናገር እንግዲህ በውሳኔው በጣም ተደናግጭ ያለው ሲልም ጭምር ነው የተናገረው በርናርዶ ሲልቫ። በተለይ ደግሞ ጥፋቱ የተሰራበት ሰውም ዲያር ይባላል አስመስሎ እንደወደቀ ሲናገር ሰምቼዋለሁ ብለዋል ሲልቫ። እኔ አስመሰዬ እንደወደኩኝ ሲናገር ሰምቼ ነበር ነገር ግን የኒኮ እግር እንግዲህ መጀመሪያ ንክኪ ነበረው። አይተህ እንደሆነ አላውቅም፣ እንጂ ነገር ግን የኒኮ እግር ፊቴ ላይ ንክኪ እንደነበረው ነው የተሰማኝ። በእርግጥም ግን ዲያር ሲናገር ግን ምንም አይነት ንክኪ አልነበረም፣ አስመስዬ ነው የወደኩት፣ ወይም ደግሞ ምንም ነገር ሳይፈጠር ነው የወደኩት የሚል አይነት ሀሳብን ሲናገር ግን እኔ ሰምቼዋለሁ። የዳኛው ውሳኔ ትክክል አይደለም ሲልም ጭምር ነው በርናርዶ ሲልቫን ሀሳቡን የሰጠው። በርካቶች መጀመሪያ ኳሱን የነካው የሚሉ አይነት ሀሳቦችን እያጋሩ ይገኛሉ። ጥሩ ተጫውተናል፣ በአጠቃላይ ጥሩ አፈጻጸም ነበረን ብዬ አስባለሁ። ብቻ አንዳንድ ቦታዎች ላይ ማስተካከል አለብን ነገሮች አሉ። ጨዋታውን ተቆጣጥረናል ብዬ ሳስብ ነበር፣ ከዛም ሁለተኛው ጎል ደግሞ አስተናገደን። እንዲህ በጥሩ ሁኔታ እንግዲህ ተጫውተን አንድ ነጥብ ብቻ ይዘን መሄዳችን በጣም ያሳዝናል ሲል ነው የተናገረው። አንዳንድ ጥሩ ያልሆኑ ውሳኔዎችን አድርገናል። እኔ እንደጨረሰን ይሰማኝ ነበር ይህ እግር ኳስ ነው። አንዳንዴ እነዚህ አይነት ሁኔታዎች ደግሞ ያጋጥማሉ ሲል ጭምር ነው በርናርዶ ሲልቫ የተናገረው። ላላወቃችሁት ትናንትና የፍጹም ቅጣት መቶ ሲሰጥ ጥፋት የተሰራበት የቀድሞው የቶትናም ሆትስፐርስ ተጫዋች ከዛ በተጨማሪ የባየር ሚኒክም ተጫዋች የነበረው ኤሪክ ዳየር እንደሆነ ይታወቃል። የትላንትናው ጥፋት ተሰርቶብኛል ብለው የወደቀው ኤሪክ ዳየር ነበር። ሮድሪ በትናንትናው ጨዋታ ጥሩ ስራን እየሰራ ነበር። እናም ተቀይሮ የመውጣቱ ነገር እንደ ባለፉት ጨዋታዎች ላይ በጉዳት ምክንያት አይደለም። እሱ ተቀይሮ የወጣው በአንዳንድ ታክቲካል ውሳኔዎች እንደሆነ ይገባኛል ሲልም ጭምር ሀሳቡን ሰጥቷል። አክሎም ምርጡ ሮድሪን ለማየትም አሁንም መታገስ እንዳለብን የዓለማችን ምርጡ አሰልጣኝ የሆነው ፔፕ ጓርዲዮላ ጭምር ነው እየተናገረ የሚገኘው። ባርሴሎና የተመለከቱ መረጃዎችን እናንሳ። የካታላኖ ክለብ ባርሴሎና በቀጣይ ጨዋታው ላይ የጨዋታውን የሚያደርግበት ስቴዲየምን ይፋ አድርጓል። ባርሴሎና እንግዲህ በቀጣይ ከኦሎምፒያኮስ ጋር ነው የአውሮፓ ቻምፒየንስ ሊግ ጨዋታውን የሚያደርገው። በካምፕኑ ስቴዲየም እንደማይደረግ ነው ይፋ የተደረገው። እንግዲህ ካምፕኑ እድሳት ላይ እንደሆነ ይታወቃል። እስካሁን ድረስ ጨዋታዎችን ማስተናገድ አልቻለም። ትናንትናም ከፓሪሰን ጀርሜን ጋር በነበረው ጨዋታ በሞንጆይክ ስቴዲየም ነው ጨዋታቸውን ያደረጉት እና በቀጣይም በአውሮፓ ቻምፒየንስ ሊግ ከኦሎምፒያኮስ ጋር ጨዋታቸውን ሲያደርጉ አሁንም በካምፕኑ ጨዋታዎችን ማድረግ እንደማይችሉ ነው እየተገለጸም የሚገኘው የኦሎምፒያኮሱ የቻምፒየንስ ሊግ ጨዋታ በድጋሚ ትናንትና ጨዋታ በባደረጉበት ሞንጆይች ስቴዲየም ጨዋታው እንደሚደረግ ነው ዘገባዎች የሚያሳዩት። ባርሴሎና የካምፕኑ ስቴዲየም ግንባታ መዘግየትን ተከትሎ ከፓሪሰን ጀርሜን ጋር ያደረጉትም ጨዋታ በዚሁ ስቴዲየም እንደተደረገም ይታወቃል። እንግዲህ ባለፉት ጊዜያት እንግዲህ ይህንን ስቴዲየም ለማጠናቀቅም በትልቁ ስራዎችን እየሰሩ እንደነበር ይታወሳል። ነገር ግን አሁንም ድረስ ይሄኛው ሜዳ እንዳልደረሰላቸው ነው ዘገባዎች እያሳዩ የሚገኙት። ሪዮ ፈርዲናንድ ይናገራል። ፔድሪ በጫና ውስጥ ያለው መረጋጋት ስኮልስን ያስታውሰኛል፣ ለእኔ ፔድሪ ከቪታኒያም ይበልጣል ሲል ጭምር ሪዮ ፈርዲናንድ ሀሳቡን ሰጥቷል። እነዚህ ሁለት የአማካይ ስፍራ ተጫዋቾች በጣም ድንቅ ጊዜን እያሳለፉ እንደሆነ ይታወቃል። ሁለቱም በጣም አሪፍ የሚባል ጊዜ ነው እያሳለፉም የሚገኙት። ሀንስ ፍሊክ ላሚን ያማልን በይፋ ወድሶታል። ነገር ግን ይበልጥ ጠንክሮ እንዲሰራና በመከላከል ላይ እንዲሳተፍም አስጠንቅቆታል። ችሎታ ብቻውን በቂ እንዳልሆነ ጭምር ነው እየተናገረ የሚገኘውና ና በደንብ ማሻሻል የሚኖርበት ነገር እንዳለም ይናገራል። ኑኖ ሜንዴሽም ላሚን ያማልን መቅጠም ደስ ይላል። እሱ በዓለም ላይ ሁለተኛው ምርጥ ተጫዋች ነው ሲልም ጭምር ይናገራል። ና ይህንን ሀሳብ ነው ትላንትና እንዲሁ የሰጠው። ምክንያቱም ኦስማን ዴምቤላ ዘንድሮ የባሎን ዶር አሸናፊ ከመሆኑ ጋር በተያያዘ ባሎን ዶሩን ሁለተኛ ደረጃን ይዞ ያጠናቀቀው ላሚን ያማል ነው እና እንግዲህ የዓለማችን አሁን ሁለተኛው ምርጡ ተጫዋች ነው ሲል ጭምር ነው ኑኖ ሜንዴይ ስለ ላሚን ያማል የተናገረው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ማርክ ኮሪያ ስለ ሊቨርፑል ይናገራል። እኛ እንደዚህ አይነት ጨዋታዎችን ለመጫወት ዝግጁ ነን። በእርግጠኝነት ሊቨርፑል ባለፈው የውድድር ዘመን ሊጉን ማሸነፍ ይገባው ነበር ብዬ አስባለሁ። በዚህ የውድድር ዘመን በጣም ጠንካራ ጅማሩን አድርገዋል። ነገር ግን ከሊቨርፑል ጋር የተጫወት ናቸው የመጨረሻዎቹ ጥቂት ጨዋታዎች ግን ትግል የተሞላባቸው ነበሩ ብዬ አስባለሁ፣ ሲል ይናገራል። ማርክ ኮሪያ ይቀጥልና እኔ እንደማስበው በጣም እየሰራን ነው። እውነት ነው መማር አለብን። እናም እንደዚህ አይነት ቀላል ጎሎች እንዳይቆጠሩብን ደግሞ መሞከር ይኖርብናል። መሻሻል መቀጠልም አለብን ሲል ይናገራል። ብዙ ጥራትና ብዙ ብቃት አለን፣ ነገር ግን መማር አለብን፤ ምክንያቱም እያንዳንዱ ጨዋታ ነገሮችን ለማሻሻል ጥሩ አጋጣሚ ናቸው። አሁን ላይ የአሰልጣኙን ሀሳቦች በተሻለ ሁኔታ የምናውቃቸው ይመስለኛል። በአንዳንድ ነገሮች ላይ ለረጅም ጊዜ ስንሰራ ቆይተናል። ነገር ግን አዳዲስ ተጫዋቾች ያሉን በዚህ አመት ግማሽ የቅድመ ውድድር ዘመን ብቻ ነው እንግዲህ የነበረን። እናም የአንድ ላይ ደግሞ ጊዜ ያስፈልገናል። ይህን ግን ሳስብ አይደለም። እኛ ጥራትና ብቃት ያለን ቡድን እንደሆን ግን ጠንቅቀን እናውቃለን ሲልም ጭምር ነው የተናገረው። ሞይስ ካይሴዶ ጉዳት እንዳለበት እየተነገረ ነው። እንግዲህ ተደጋጋሚ ጨዋታዎችን ከጉዳቱ ጋር ተያይዞ እየተጫወተ ይገኛል። ሞይስ ካይሴዶ ባለፉት ሰባት ወራት ውስጥ ቸልሲ በሁሉም የውድድር መድረክ ከሁለቱ የወዳጅነት ጨዋታዎች ጭምር ካደረገው 38 ጨዋታዎች ውስጥም አራት ጨዋታ ብቻ ነው ያልተጫወተው። 34 ጨዋታዎችን በቋሚነት ጀምሮ ተጫውተዋል። በተጫወተባቸው ጨዋታዎችም ያገኛቸው ሬቲንጎችም በጣም ጥሩ እንደሆኑ ይታወቃል። ነገር ግን ያለ ድካም ረጅም ጊዜያቶችን እየተጫወተ ስለሚገኝ አሁን ረፍት እንደሚያስፈልገው ነው ዘገባዎች እያሳዩ የሚገኙት። የሪያል ማድሪድን ጉዳዮች እናንሳም። ኬሊያን እምባፔ የአውሮፓ ቻምፒየንስ ሊግ የሳምንቱ ምርጥ ተጫዋች ተብለው ተመርጧል። በዚህ ሳምንት ወደ ካዛኪስታን አምርተው ካይራት አልማቲን አምስት ለዜሮ በሆነ ውጤት ሲያሸነፉ ኬሊያን እምባፔ ሀትሪክ መስራቱ ይታወሳል። ሶስት ጎሎችን አስቆጥሯል። በአጠቃላይ በዚህ ሳምንት በተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ራስመስ ሆይለንድ ሁለተኛ፣ ጄንስ ፒተር ሀውጅ ሶስተኛ፣ ኤርሊንግ ብራውት ሃላንድ ደግሞ አራተኛ ደረጃን ይዘው ነው ማጠናቀቅ የቻሉት። ኬሊያን እምባፔ በዘንዱ የውድድር ዓመት ለሪያል ማድሪድ ባደረጋቸው ያለፉት ዘጠኝ ጨዋታዎች ላይ 13 ጎሎችን ማስቆጠር ችሏል። ይህም ደግሞ እስካሁን ያለው አስደናቂ ቁጥራዊ መረጃ በ2014/15 የውድድር ዓመት ክሪስቲያኖ ሮናልዶ ከነበረው ቁጥር ጋር ተመሳሳይ ሲሆን፣ ሮናልዶ በወቅቱ 61 ጎሎችን ለሪያል ማድሪድ በማስቆጠር ከፍተኛ ደረጃ ላይ የደረሰበት እንግዲህ በጣም ጥሩ የሚባል ጊዜ እንደነበር የሚታወስ ነው። እና ኬሊያን ምባፔ ዘንድሮ ውስጥ ምን ያክል ጎሎችን ያስቆጥሮ ያጠናቀቃል? በርካቶች የሚጠብቁት ጥያቄ ነው። ብራዚላዊው ተከላካይ ኤደር ሚሊታው በአትሌቲኮ ጨዋታ ላይ አጋጥሞት ከነበረው መጠነኛ ጉዳት አሁን ላይ ሙሉ ለሙሉ ያገገመ ሲሆን ለቅዳሜው የቪያሪያል ጨዋታም ዝግጁ እንደሆነ እየተነገረ ነው። ከዚህ በተጨማሪ ሚሊታው በዛሬው ዕለትም ከቡድኑ ጋር ሙሉ ልምምድ ማድረጉ ነው ካርሎስ ሮድሪጌስ መረጃውን ያጋራው። የፕሪምየር ሊግ የወሩ ምርጥ ተጫዋች ማን ይሆናል? እጮቹ ይፋ ተደርገዋል። የእንግሊዝ ፕሪምየር ሊግ የ2025/26 የውድድር ዘመን የወርሀ መስከረም የወሩ ምርጥ ተጫዋች ማን ይሆናል? እጮቹ ይፋ ተደርገዋል። ባለፈው በነሐሴ ወር ላይ የወሩ ምርጥ ተጫዋች የነበረው የኤቨርተኑ ጃክ ግሪሊሽ እንደነበር ይታወሳል። በዚህ ወርስ ማን ይሆናል? በርካቶች የሚጠይቁት ነው። በዚህ ዝርዝር ውስጥ ግን የተካተቱ ተጫዋቾች ያሉ ኤርሊንግ ሀላንድ ብዙ ግቦችን ያስቆጠረው ተጫዋች እንደሆነ ይታወቃል። በዚህ ዝርዝር ውስጥ አለ ካማዳ፣ ያኩቡ ሚንቴ፣ ሮቢን ሮርስ፣ እንዲሁ ግራኒት ዣካና፣ ማርቲን ዙበይ፣ ሜንዲ በእጩነት መቅረብ የቻሉ ተጫዋቾች እንደሆኑ ነው የተመለከት ነው። በአሰልጣኝነትም ዘርፍ ደግሞ በፕሪምየር ሊጉ የ2025/26 የውድድር ዘመን የመስከረም ወር ምርጡ አሰልጣኝ ለመባልም እጩዎቹ ይፋ ተደርገዋል። በዚህ መሰረትም አሰልጣኝ ሚኬል አርቴታ፣ አሰልጣኝ ፔፕ ጓርዲዮላ፣ አሰልጣኝ ኦሊቨር ግላርሰን እንዲሁ ደግሞ አሰልጣኝ ሬጊስ ሌብሪስ በእጩነት የቀረቡ አሰልጣኞች እንደሆኑ የተነገረው። ከእንግሊዝ ፕሪምየር ሊግ ውጭ በጣሊያን ሲሪኤም የወሩ ምርጥ ተጫዋች ለመባለም እጩ ዝርዝሮቹ ይፋ ተደርገዋል። ኬቨን ደብሮይና ከናፖሊ፣ ፍሬዴሪኮ ዲማርኮ ከኢንተር ሚላን፣ ባስቸሮቲ ከክሮምኔንሴ፣ ኒኮላ ክሮስቶቪች ከአታላንታ፣ ኦርሰሊኖ ከቦሎኛና ክሪስቲያን ፖሊሲ ከኤሲ ሚላን በእጩነት የቀረቡ ተጫዋቾች እንደሆኑ ነው የተገለጸው። ጄሚ ካራገር አንድ ሀሳብን ሰጥቷል። ተጫዋቾች አንጫወትም ማለት መጀመር አለባቸው ሲል ነው ጄሚ ካራገር የተናገረው። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር አሁን ላይ የጨዋታ መብዛት አሳሳቢ ደረጃ ላይ መድረሱን ነው ይፋ ያደረገው። ተጫዋቾችንና አሰልጣኞችን በጋራ ቆመው መቃወም የሚያስፈልግበት ደረጃ ላይ ደርሰናል ሲል ጄሚ ካራገር ይናገራል። አክሎም አሰልጣኞችና ተጫዋቾች በጋራ ቆመው በቃን በድጋሚ እንጫወትም ማለት አለባቸው ሲል ጭምር ነው የቀድሞ የሊቨርፑል ተጫዋች አሁን ላይ በተንታኝነት እየሰራ የሚገኘው ጄሚ ካራገር ሀሳቡን እየሰጠም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን በተለይ በነገው ጠዋት በሚኖረው የ መረጃ ሰዓታችን ሌሎች ስፖርታዊ ጉዳዮችን በስፋት አካተን በድጋሚ የምንገናኝ ይሆናል። ስለተከታተላችሁኝ፣ ስለደመጣችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ ከልብ አድርገን እናመሰግናለን። መልካም ምሽት እንዲሆንላችሁ በአክብሮት እመኛለሁ። መልካም ጊዜ እንዲሆንላችሁ ነው የምመኘው።